ከአንቺ ባለመፈረምሽ ምክንያት ብዙ ስራ እየተበላሸ ነው። ቆይ ምንድነው አስር ጊዜ ወረቀት ወረቀት የምትለው አንተ? መፈረማችን ነው። የአፌት ኤፍራታ ወረቀቱ ላይ ስለፈረመችለት በጣም ደስ ብሎት ነበረ። እንግዲህ ናታንን ለማሳገት ብዙ ቢሞክርም አልሳካለት ስላለ አሁን የናታን ደካማ ጎን ኤፍራታ ስለሆነች በኤፍራታ በኩል ናታንን አጠምደዋለሁ ብሎ ስላቀደ ኤፍራታን እንግዲህ በዚህ ድርጅት ውስጥ እስ ገብታ እንድትሰራ ወረቀት ላይ እያስፈረማት ነበር። ኤፍራታ እንግዲህ ወረቀቱ ምንድን እንደሆነ እንኳ በደንብ ሳታነብ ፈርማለታለይ። እናም ታዲያ አሁን ላይ ያፌት አራዳ መሆኑ ኤፍራታና ናታንን አጋፍጦ እሱ ከዳር ሆኖ ጨዋታውን ሊጫወት ነበር አላማው ነገር ግን ደግሞ ኤፍራታ እንደምናውቀው ቀደም ሲል አሁን ላይ ናታን አብሯቸው ከሚሰራው ፖሊሶች ጋር ኤፍራታም ትሰራ ስለነበረ እንግዲህ ፖሊሶቹም ኤፍራታ ድርጅት ውስጥ ገብታ እንደምትሰራ ቀደም ብለው ስላወቁ በእርግጠኝነት ኤፍራታን ያለውን ነገር ናታንም ይህን ነገር እየሰራ ያለው እሷን ለማዳን እንደሆነና እንዲሁም ደግሞ ምስኪን ወገኖቹን ለመታደግ እንደው ፖሊሶቹ ቀድሞስ ከነገሯት በእርግጠኝነት ኤፍራታ አብራቸው ስለምትሰራ በቀላሉ ያፌት በመረባቸው ውስጥ ይገባላቸዋል ማለት ነው። እንግዲህ ያፌት እበላለሁ ሲል ይበላል። እናም ሀረግ ድራማን እንዴት አያችሁት ውድ ቤተሰቦቼ? ጦርነቱ እንደቀጠለ ይገኛል። እንግዲህ ያፌት አቤል እሱ ጋር መኖሩን አልፈለገም ነበር። እንግዲህ ያፌት የማን ነው አቤል የማን ተላላኪ ይመስላችኋል? እኔ ግን አቤልን የቀጠረችው የዲያራ እናት እየመሰለች ነው። ምክንያቱም ናታን ጋር የታገጡት ሴቶች ፎቶ እጁ ላይ ነበረ። ሲቀጥል ደግሞ ያፌት ጋራ ያወጣው አቤል ፎቶ እና ናታን ጋ ያለው ፎቶ ተመሳሳይ ነው። ስለዚህ የዲያራ እናት እየቀጠረችው ነው እየመሰለኝ ያለው አቤልን እንግዲህ አቤል ከናታን ጋር ነው የሚሰራው እንዳንል እናታን ጋር እየሰራ አይደለም። ከፖሊሶቹ ጋር እየሰራ ነው እንዳንል ፖሊሶቹ አቤልን በራሳቸው መንገድ እያጣሩ ነው ያሉት። እና አቤል ከማን ጋር እየሰራ ይመስላቸዋል? እኔ ግን ከዲያራ ናጋ እየሰራ ነው የሚመስለኝ። እንግዲህ ሀረግ ድራማን የምትወዱ የምታደንቁ፣ ለቤት አዲስ ሲሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ እያደረጋችሁ አበረታቱ ማለት ነው። ሲቀጥል እንግዲህ ጽና ጽና ዳጊ ያገኘዋትን ልጅ ግን እኔ አላመንኳትም። ምክንያቱም የሆነ ፈርታለች ከኋላዋ የሆነ ነገር ከጀርባ እንዳለ ያስታውቃል። ግን እንግዲህ እስኪ የምናየው ይሆናል። ግን ልጅቱ ጋር እንዳየነው ከሆነ በጣም አስፈርቷል። ሲቀጥል እንግዲህ እናታን ክላሱ ያለ ቢኒያም መጦ ፄ ራሷ ልታጠፋ እንደው ስትነግረው ናታን በሩን እንኳ ሳይዘጋ እየሮጠ ሂዷል። አሁን ላይ የያፌት ሰዎች እንደው ገብተው መረጃውን እንዳይወስዱበት የሚል ስጋት አለኝ። ብቻ ሀረግ ድራማ ከቀን ወደ ቀን አጓጊና ልብ አንጠልጣይ እየሆነ መጥቷል። የሚገርም ድራማ ሆኗ ማለት ነው። እንግዲህ ያፌትና ኤፍራታ ድሉ ለነሱ ሆኖ እንደሚያሸንፉ ተስፋ አደርጋለሁኝ። እንግዲህ ያፌት እሱ ብልጥ ሆኖ ኤፍራታን ወደ ወንጀል ውስጥ ከቶ ናታንና ኤፍራታን አፋጦ እሱ ከዳር ሆኖ ስራውን ሊቀጥል ነበር። ነገር ግን አይሳካለትም፣ አይሳካለትም። ያው ክፉ ሰው ክፉ ስለሆነ አይሳካለትም ማለት ነው።